ዛሬ የመጣሁት እስኪ የሮማን ሚስጥሩን ጨው ማለት እኔ በፊት ማለት ጨውን አውቃለሁ፣ ግን ጨው ጥቅሙን አውቃለሁ፣ ብዙ ነገር ይጠቅማል። ግን ሮማን እንደዚህ ማለት እንደመጣ አዲስ እንደሆንኩ እና ምን ጓደኛ ነበረች እና ለሴትዬ ምናምን ምን እያለች ትሰጣታለች ማለት እንደዚህ አድርገሽ እንዳትጥሉ ታድርጋችሁ ሻሂም ጋር ትጠቀመዋለች፣ ፈልቶም ትጠቀመዋለች። እንዴ ለምን ይሁን ምናምን እያልኩ እንትን። ከዛ ጓደኛ ነገረች እንደዚህ ነው እንደዚህ ነው ብላ እና እስቲ ያን ነገር ለእናንተ ባካፍላችሁ ብዬ ነው። አንዳንድ ጊዜ ይሁን ስሙም ስንጠራው የፈረት ምናምን ነገር አለ፣ ግን ለምን እናፍርበታለን ያለ ነው። እና ማህፀናችንን እንዴት ማጥበብ እንችላል? አብዛኛው ደግሞ በወሊድ ማለት እንደዚህ፣ አብዛኛው ደግሞ የሚጠቀሙት ናሺ እና የምልላችሁ ነበረ እንትን አልኩት የሆነ ታስች ነበረ ሳና ዶን እንትን አልኩት። እና መዳሜ ማለት ነው የነገር ነገር ትጠቀመዋለች እነሱ ደግሞ ሰላም ብለው እንትን ማለት አሁን እኛ በርበሬ ምናምን የተለያየ ነገር እንትን እንላለን። የሆነ ማለት አላውቅም፣ ግን እነሱ ለምደው አላውቅም። ብዙ ነገር እንትን ይላሉ። እኛ ጋር ግን አልተለመደም። ያው እንደዚህ ጫው ምናምን አ እና ምልላችሁ ነው። ሮማን ስለ እውነት በጣም አሪፍ ነው። ድንግል ነው የሚያደርገው። ድንግል ድንግል ነው የሚያደርገው እና ሴትዬ ማለት ነው። በእንደዚህ ማለት ወላድ ሰው እንደ ልጅ የወለድ የወለዱ ማን አብዛኛው ልጅ ማለት ልጅ ያልወለደ እና ልጅ የወለደ አንድ አይደለም። እንትን የሚለው ምክንያቱም ብዙ ጊዜ ከተጠቀሙ የሆነ እንዳን ማለት ያ ሰው እንዳይወልድ እንትን ይላል። የሆነ እኔ ሴት የራሱ በዚህ ብዙ ጊዜ ባትጠቀሙ አሪፍ ነው ምክንያቱም እኛ ያው ሁለት ሶስት አራት እዛ በላይ ነው የወለዱት። እና ለእኛ ምንም ችግር የለውም። ግን እንደዚህ ላልወለደ ሰው ያን ያህል እንትን ይላ ነው ማለት ብዙ እንደዚህ ከወር አንዴ፣ ከሶስት ሳምንት አንዴ እንደዛ ብንጠቀመው አሪፍ ነው። እና ደግሞ የወለደ ሰው ደግሞ ችግር የለውም። እንደዚህ በወር አንዴ ምናምን ብንጠቀመው ምንም ችግር የለውም እሪታ

ግደውን አሳያቸዋለሁ። ሮማኑን እንደዚህ እንትን ብለን አነ ሰላጣ የሆነ ነገር ሰርተን አንጥልም። እንትን ነው የምንለው፣ ማለት እናደርቀዋለን። ግደውን አሳያቸዋለሁ ያለው ማለት ነው። እናደርቀዋለን። ከዛ አጥበን ምናምን እንደዚህ። አንዳንድ ጊዜ ሻሄ ጋር እንትን ትለዋለች ማለት። ብዙ ጊዜ ያዘውት ራሳ አይሆን በዚ አልፎ አልፎ ማለት ነው። አንዳንድ ጊዜ ደግሞ ብቻውን አፍልታ እናፋላላካለን ከሳ እና ምንላችሁ ነው። ሮማን በጣም አሪፍ ነው፣ ግን አብዛኛው ለወለድ ሰው ማለት አንድ ሁለት ሰው በላይ ለወለዳችሁ ብትጠቀሙት እንደዚህ ለስምንት ቀን ወይም በወር ሶስት ጊዜ ሁለት ጊዜ ብትጠቀሙት አሪፍ ነው። ብንጠቀመው አሪፍ ነው፣ ግን እንደዚህ ገና ያልወለደ ሰው ብዙም አይመከርም። የነህር ከወር አንዴ እንደዚህ፣ በሶስት ሳምንት አንዴ እንደዚህ ማለት ብዙም ባና ዘወትር አሪፍ ነው ምንላችሁ ነው። እና በጣም እስቲ ተጠቀሙት። የእውነቴን ነው። እኔ በጣም ግርም ነበር የሚለኝ በፊት እፍረት ነበር የሚሆንብኝ ማለት እን እንዴት ሰው ነው እና ስለዚህ ምንም ይሄ የሚያሳፍር ነገር አደለም ያለ ነው እና ወይኔ ባላችሁ እንደ ካንቺ ሌላ ወደኋላ ኋላ ነው ካንቺ ሌላ ማለት አይ፣ ሚዞ ማለት ነው፣ ድንግል ነው የሚያደርገው። ስለ እውነት እውነቴን ነው። ስለ እውነት እኔ አልፎ አልፎ እጠቀመዋለሁ፣ እንደዚህ ብዙም አዘውትሬ ሳይሆን አልፎ አልፎ እጠቀመዋለሁ። ጓደኛዬ አለች፣ እሷም እጠቀመዋለች። እንትን ደግሞ ጨው እራሱ ማለት ነው አረቦች ጋር ያላችሁ እንደሆነ ሽንት ቤት አይጠፋም። ጨው ማለት ነው። አብዛኛው ደግሞ እንትን ማለት ጨው በጣም ጠቃሚ ነው። ብድን እንዴት እንደሚሰራ ብድን አሳያችኋለሁ። እንደዚህ ለስስ ያለ ውሃ የሆነ ሳፋ ነገር ተለቅ ያለ ሳፋ እንትን ብለን በለሰስ ብዙም እንትን እንዳትሉት ብሎ ነግሬያችኋለሁ። ለስስ ባለ ውሃ አንድ ሁለት ማንኪያ እንደዛ አድርጋችሁ ለአንድ አስራ አምስት ደቂቃ እንትን ካልንበት ላይ ቁጭ ብለን እንትን ብለን እንደዚህ ይመዘፍ ማለት ቁጭ ብለን ምን ትበለው ቃሉ እና ከዘፈዘፍ ነው ላይ ቁጭ ብለን ላንድ ለ15 ደቂቃ ምናምን እንትን ብለን ማለት እንደዚህ፣ በ15 ቀን አንድ ቀን በ3 ሳምንት አንድ ቀን እንደው አር ማለት ጊዜ ካለን ራሱ ማለት ነው። ስለሆኑ አብዛኛው ደግሞ ባለትዳር ሰው ማለት ነው። በሶስት ሳምንት አንድ ቀን በስምንት ቀን በስምንት ቀን ራሱ ጊዜ ላለው ሰው በጣም አሪፍ ነው ብንጠቀመው። ጨው በጣም አሪፍ ነው። ሮማንጌ ብዙም አይመረጥ አይመከርም፣ ለማለት ላልወለደ ሰው እነዚህ አልፋልፉር ካልሆነ ለወደለደ ሰው አንድ ሁለት ዛብር ላይ ለሆነች ምንም ችግር የለውም። በአስራ አምስት ቀን አንድ ቀን ቢሆን

እና የምንላችሁ ነው። በጣም አሪፍ ነው። ስለእውነት እሱ ነው የሚሆነው። እና ተጠቀሙት፣ በጣም አሪፍ ነው። እስቲ ሞክሩት በኔ የሆነባችሁ ስለእውነት እውነት ተጠቀሙት። ደግሞ የመዳም ቅመሞች ታውቃላችሁ፣ አብዛኛው ሮማን ላይ ዘወተ ይችላል አረቦች ብቻ ላይቀ እኔ ግን የሚጠቀም አሁን ሴትዮ ትጠቀማለች። ሌላም ቦታ መዳሞች እንደዚህ ጓደኛ መዳሞች ምናምን ይጠቀማሉ። ጨው ግን መቼም አረብ ቤት የሚሰራ ሰው የመዳም ቅመኖች በሽንት ቤታቸው ውስጥ ጨው አይጠፋም፣ በፍጹም አይጠፋም። ግን እነሱ ታጠቡበታል ምናምን ግን እንደዚህ ለሰስ ያለው ዋንተን ብለን ትልቅ ይባል ብለን ለአንድ አስራ አምስት ደቂቃ ተሰጥ ካለው ውሃ ላይ ቁጭ ብለን ብንዘፈዘፍበት አሪፍ ነው። ሞክሩት፣ ትወዱታላችሁ። ስለምታበረታቱ በቃ ይዞ ሽበርቺ ስለምትሉ በጣም ነው የማመሰግነው። ስለእውነት አንዳንድ ጊዜ ለምን እንደው አላውቅም፣ እንደዚህ ቱበሮች ሄመስ የሆኑት ማለት ነው ለነሱ የእነሱ ተመልካች እንድንሆን እንጂ እኛን አበረታቱ ነው እና፣ እርስ በርሳችን እንትን እንበል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላማችሁ ይብዛ። ወደ ቪዲዮ እንሂድ፣ ወደ አሰራ እንሂድ። እሺ ነው ይሄ ማለት ነው። ይሄ ፍሬውን ማለት ነው። ፍሬውን ለሰላጣ ምናምን ለተለያዩ ነገሮች እንጠቀመዋለን። አብዛኛው ፍሬውን ብቻውን የምንፈልገው ቆዳውን ግን እንጥለዋለን። ግን ከመጣል ይልቅ አድርቀን አጥፈን አድርቀን እንደዚህ ፀሐይ ላይ ምናምን አድርገን በምንፈልግበት ሰዓት እንጠቀመዋለን ማለት ነው። ሮማኑ ይሄ ነው፣ ይሄ ነው ማለት ነው። ይሄ ፍሬውን አውጥ አውጥሰናዋል። ምንፈልገው ይሄን ነው፣ ይሄን ለሰላጣ ምናምን። ይሄ ነው ምንፈልገው ይሄ ማለት ደርቆ ነው። እሺ ይሄ የሮማኑ እንትና ደርቋል ማለት እንትን ስንለው ይሄ ውስጡን ፍሬውን እንትን ብለን እንደዚህ ተላጣ ምናምን ስንሰራ ውስጡ ለሰላጣ ለሌላ ነገር ተጠቅመን ይሄ ደግሞ ከዛ እናደርቀዋለን ማለት ነው። ካደረቅን በኋላ አንዳንድ ጊዜ እንትን እንለዋለን። አንዳንድ ጊዜ ደግሞ እሺ፣ ወደ አሰራሩ ማተና አሁን እንትን ውስጡ ፍሬውን ማለት ነው። እንደ ሰላጣ ወይም የተለያዩ ነገሮች እንሰራበታል። ይሄ ደግሞ ያው እንትን ብለን አድርቀዋለሁ ይሄ ሴትያው እኔ እንጠቀማለን እሺ፣ ወደ አሰራሩ ስንሄድ እንደዚያ አራት ሀባ ምናምን ነው ነ የማደርገው አራት ይሳንዋለን። ለሰስ ባለው ውሃ እንትን እንለዋለን ማለት እንደዚህ ለሰስ ባለው እንትን ብለን እንደፈዋለን። እሺ አንድ እሺ ወደ ጨውስ ስንመጣ፣ ሁለት ማንኪያ እናደርጋለንማ። ለና ሁለት ማንኪያ በዚህ ማለት ነው። እናንተ ሰፋ ያለ ባል ሊሆን አሪፍ ነው። ከዛ እንደሱ ለሰስ ባለው እንለዋለን። እሺ ለሰስ ያለ ውሃ መሆን አለበት። ሁለት ማንኪያ ጨው አድርጌያለሁ። ውሃው ማለት እንዳያቃጥለን ለሰስ ያለ መሆን አለበት። መካከለኛ ብዙም ያልቀዘቀዘ እንደዚህ መካከለኛ ይሆን መሆን አለበት እኛ እንዳይጎዳን። ማለት ተለቅ ያለ ሳፋ ቢሆን አሪፍ ነው። እኔ ለማሳየት ያህል ነው በዚህ ያደረኩት። ማለት ምቹ እንዲሰጠን ተለቅ ያለ ሳፋ መሆን አለበት። ያው እኔ ለማሳየት ነው እንደዚህ ያደረኩት። ይሄ አድርቄው ነው ማለት ነው፣ ሮማኑን ማለት ነው፣ አድርቄው ነው ለአሁን። እንትን ልጣጩ ምንድን ነው የምንለው እኛ? ምንድን ነው ውስጡ ፍሬውን ለሰላጣን ጠቀመውና እና ይሄው እየፈላ ነው። ዋው አንድ አስራ አምስት ደቂቃ እንደዛ ውነቷን አንድ ሀያ ደቂቃ ምናምን እንትን ብን ነው አሪፍ ነው። እየፈላ ነው በጣም አሪፍ ነው። የእውነት ተጠቀሙበት ትወዱታላችሁ። ያው ትንሽ ደቂቃ ነው የቀረው። እሺ አሁን ያው ጓደኛዬም መጠጣት ስለምትፈልግ ለእሷም ነው እንትን ያልኩላት። ግን ወደው አይወሰደንም ማለት ይሁን፣ አንድ ሰዓት ምናምን ቀዝቀዝ ማለት አለበት። ምክንያቱም ማለት ልክ እንደ ቡና ወይም እንደ ሻይ ከተጠቀም ነው አይወሰደንም፣ እየተወሰደ ይማረራል። እና ግን ለሰስ ማለት አለበት እንዲወሰድን እንዲወሰድን ይረዳና ያው ለመጀመሪያ ጊዜ ያው ጣሙን ትልለን ይችላል። እንደዛ እንዳይሆንብን ግን ትንሽ ቀዝቀዝ ሲል ለሰስ ሲል እንትን ማለት አለብን መጠቀም አለብን እንደይወሰድን ማለት ነው። እኔ አሁን አልጠቀምም ማለት ወደ አሁን እንዳልኩት እንትን አልልም። አንድ ሰዓት ሁለት ሰዓት ነው ቆይቼ ስለምጠቀመው በፕላስቲክ እንትን ብዬዋለሁኝ። የእውነት በጣም አሪፍ ነው። ተጠቀሙት፣ ይጠቅማል። ያውን አሁን ላይ እንትሰለማነ ያው አንድ ሁለት ሰዓት ምናምንትን ብለን ትንለዋለን እንጠቅመዋለን ማለት ነው። ልክ እንደ ሻይ ምናምን ከተጠቀምነ አይወሰደንም፣ ያለ አይስራም

ውድ የመወዳችሁ የኢትዮጵያ ቤተሰቦች፣ የእውነት በጣም አሪፍ ነው፣ ሞክሩት። ድንግል ነው የሚያደርገው። በሉ ላይክ ሰብስክራይብ አድርጉኝ። እወዳቸዋለሁ፣ አከብራቸዋለሁ። ባይ